አርበኛ ዘመነ ካሴ በአራቱም ክፍለ ግዛቶች የሚገኘው የአማራ ፋኖ ብሔራዊ ኃይል አባላቱንም ወደ ሽዋ ቅጠና ለማስገባት ትእዛዝ ስለመስጠቱ መረጃዎች ተሰምተዋል። በእስክንድር ነጋ የሚዘወረው የአማራ ፋኖ ሕዝባዊ ድርጅት በሽዋ በአማራ ፋኖ ብሔራዊ ኃይል ላይ ጥቃቶችን በመሰንዘር በርካታ ጥፋቶችን የፈጸመ እንደሚገኘው የተሰማው በዚህም ደግሞ የአማራ ፋኖ ቢራዌል አጸፈው እርምጃ በእስክንድር ላይ እንዲወስድም ትእዛዝ ተሰጥቷል ነው የተባለው። በቆታችንም ተጨማሪውንም አስደምጣችኋለሁ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው ምድር የቤት ተወደዳ ያሉ መኮንን ብርጌድ በትላንትናው ዕለት ባደረገው ልዩ የደፈጣ ውጌ ጠላትን አከርካሪ ስብርብሩን ስለማውጣቱ መረጃዎች ተሰምተዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት የአቤት ሁኔታዎችም በእጃችን ገብተዋል። በቆይታችንም ተጨማሪ መረጃዎችን አስደመጣችኋለሁ። የአማራ ፋኖ ነው በጎጃም ባደረገው ልዩ የደፈጣ ውጊያ ልዩ ስራን ስለመስራቱ ጭምር መረጃዎች እጃችን ጋር ገብተዋል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሌው ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችንም በዕለት ማክሰኛው ቀንም ሰኔ 3 2017 ዓመተ ምህረት በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ታረምጣላችሁ። አብራች ይቆየውም። በቀዳሚነትም የአውደ ውጊያ መረጃዎችን በማስደመጥም ልጀምር። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው መድር ሶስተኛ ክፍለ ጦር ውስጥ የሚገኘው የቤት ተወደደ አያሌው መኮንን ብርጌድ በትናንትን ሁለት ማለትም ሰኔ ሁለት ዳርፋር ላይ ያለውን የጥላት አከርካሪውን እንደሰበሩ ተሰምቷል። ከዳርፋርም አውቴሌት ለመግባት ያቀደውን እቅድ ለሁለት ሰዓት ተዋግቶ አይብ በግሬው የቤት ተወደደ አያሌው መኮንን ብርጌድ አደባይቶ ዳርፋርን ተቆጣጥሯል። ቀሩም ጠላት ፈርጥጦ ሳንካራ ከተማ ገብቷል። በትላንትናው ዕለትም የኤቭ የኤፍ ወንበር አስጠባቂዎች አራቱን እስከ ወዲያኛው ሸኙ፣ በርካቶች ቁስለኛ ሆኗል። ማኅበረሰቡም ትጥቁን አንስቶ ጥሩንባ ነፍቶ ይህንን የመጣን ጠላት ከፋኖ ጎን በመሰለፍ የጠላትን አንገትም እንዳስደፈነው የመረጃ ምንጮቻችን ያካፈሉን መረጃም የሚያሳየው በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የቀይ ጌታ ይፍታዊ ንጉሴ ስድስተኛ ክፍለ ጦርም የማቻከሉ በላይ ዘለቀ ብርጌድ በጠላት ላይ የተሳካልየው የደፍጣ ኦፕሬሽን ሰርቷል። አሸባሪ ብልጽግና ሠራዊትም ከደብረ ማርቆስ ከተማ ተነስተው ወደ ደብረ ኤልያስ ሬሽን አቀብሎ ሲመለስ ጀግኖች የማቻከል በላይ ዘለቀ ብርጌድ ተወርዋሪ ፋኖችም ጀደብ ወንዝ ላይ ደፈጣ በመጣል ጠላትን እንደ ቅጠልም አርግፈውታል። በተደረገው ውጊያ የመከላከያ አመራርን ጨምሮ ስምንት የጠላት አይል ወዲያውንም እርምጃ የተወሰደባቸው ሲሆን ለጊዜው ቁጥሩ በውል ያልታወቅ ጠላትም ሞት ቁስለኛ ሆኗል። በዚህ ምቅጥና እንደ መረጃ ምንጮቻችን በዚህ የተበሳጨው የጠላት ጦርም እንደ ልማዱ አንድ መመር በአሰቃቂ ሁኔታ የረሸነ ሲሆን ሶስት አርሶ አደሮች ከብቶችንም በመግደል ገብረውንም ጥማድ እንዲፈታ አድርጓል። የአገዛዙ ስርዓት መፈራረሱን ተያይዞት ቀጥሏል። ሰኔ አንድ ሰኔ ሁለት ጥብሮ ከጥላት በመውጣት የአማራ ፋኖ ብሔራዊ ኃይል በጎጃም ቅጥና የአዲስ አለማየሁ ሰባተኛ ክፍለ ጦር አበርጃት ብርጌድን አራት ሚሊሻዎች ከነሙሉ ትጥቃቸው ተቀላቅሏል። በተመሳሳይ በትላንትና ዕለትም የብርሃኑ ጁላ ጦር ከደብር ማርቆስ በመውጣት የአማራ ፋኖ ብሔራዊ ኃይል በጎጃም ቅጥና የአዲስ አለማየሁ ሰባተኛ ክፍለ ጦርን የቦቅላ አባይ ተጠናቁ ተቀላቅለዋል። እንደ መረጃ ምንጮቻችን በእነማይወርዳ ቢቻና ከተማ 04 ቀበሌ ነዋሪ ሲሆን በቢቻና ከተማ የግል ተጠቅ ይዞ ለአገዙ ስራዎች ሲያገልግል የነበረ ባንዳ ነው። ታዲያም ግንቦት 30 በአባ ኩስር ብርጌድ ሰርጎ ገቦች አንድ ኮሪያ ክላሽ ከ60 ጥይት ጋር በቁጥጥር ስራ ውለውታል። ከህዝባችን ጋር የሚደረጉ ይይቶችን በፋናዎች በኩል እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል እያደርገ የሚገኙን ልዩ ስር አጠናክሮ ቀጥሏል ነው የተባለው። ነበልባሉ የገረመው እንዳወቀ ብርጌድ በወቅታዊ ሀገራዊ ጉዳይ ዙሪያ ከነዘገደ ቀጠና ማህበረሰብ ጋር ጥልቅ የተባለ ውይይትን ስለማድረጉ መረጃዎችም ተሰምተዋል። በተደረጉ ውጊያዎችን በተደረገበት ውጊያ የመከላከያ አመራር ጨምረው በርካቶች የተደመሰሱበት ልዩ ውጊያም ስለመደረጉ የመረጃ ምንጮቻችን ያካፍሉን መረጃም ያመላክታል። ሸዋ ያለው ሁኔታ እጅግ ከሚባለው በላይ አሳሳቢ ደረጃ ላይ ደርሰዋል። ሁሉም አማራ የሸዋ ጉዳይ ሊያሳስበው ይገባል። ሸዋ ያሉት ታጋዮች ወንድሞቻችን በአንዳንድ ግለሰቦች ምክንያት አሁንም ደም እየፈሰሰ ነው። እንዴት በቃች የሚል የሀገር ሽማግሌና የሃይማኖት አባቶች ጠፋሉ? የብዙዎች ጥያቄ ነው። ታዲያ ግን እያሙ ወነህም አጥፍቶ ጠፊዎችም ዛሬም ድረስ እየቀጠ በዘበዙ ይገኛሉ። በእስክንድር ነጋ የሚመራው በርካታ ኃይሉን ወደ ማጀት እያንቀሳቀሰ ሲሆን የእስክንድር ሐዋርያ መክተማሞ እንደሆነ የሚነገርለት ሰራዊትም የአማራ ፋኖ ብሔራዊ ኃይል በሸዋቅጥና ነጎድጓዶ ክፍለ ጦር ጋር ገጥሞ ከአንድ መቶ ሀያ አባላቱን ገብሮ ሲያበቃ በማጀቴ በኩል ደግሞ ይህንን በርካታ ጦሩን በማሰለፍ ጭምር የኩኖ አምላክ ክፍለ ጦር ሰራዊት ሊገጥም እንቅስቃሴም ጀምረዋል። የመከረው ኃይልም ወደ ማጀቴ ሲንቀሳቀስ ሸዋር ቤት የነበረው መከላከያ ድጋፍ ለመስጠት በሚመስል መልኩ ሸዋር ቤት ለአድማ በትና ለሚንሻ በማስረከብ ከሸዋር ቤት ነቅሎ ወደ አንጾኪያ ገምጆ ወርዳም ገብቷል። ለኩራማላ ክፍለ ጦር ግዘ የሚያደርግ ኃይል ከጎን በኩል እንዳይገባ መንገድ ለመዝጋት ነው መከላከያ ወደ አንጾኪያ ገምጆ ወርዳም የገባው ሲሉ በርካቶች ሀሳባቸውን የሰነዘራሉ። የመከተው ማሞ ከከሰም ክፍለ ጦር ጋር ሊገጥም አስገጥመው የነበረውን ግማሹን ወደ መዝዞ መስመር ይዞ ወጥቷል። ሰሞኑን ነጎድጓዱ ክፍለ ጦር ጋር ገጥሞ አንድ ሻምበል የሚሆኑ ሰራዊቱን አስመጥቶ የሸዋን ወጣት በማስጨረሽ እናቶችን ያስለቀሰ ቢሆንም ያህል በቃብሎት ብሎም በማጀት የበኩል ያለውን የኩን አምላክ ክፍለ ጦር ጋር ሊገጥም እንቅስቃሴም በይፋ ጀምሯልም። የመከተው እዝ ድጋፍ ሰጪ መከላከያ ባለፈው መመራ ቤቴ ግንባር ጨምሮ ከመከረው ጋር ተባብሮ መንግስት የፈጸመውን ግፍ ለመደገፍ ለስላሰብ በማጅት የህዝብ ላይ ከፍተኛ ጥንቃቄ ሊደረግም ይገባል ሲሉ ምንጮች ይናገራሉ። ውድነ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብያስብኳቸው ሰበር መረጃዎች ነዚህ መስሉ ነበር። መልካም ረፋድ መልካም ቀን ተመኘሁ።